ቆንጆዎቹ ደራሲ ሠርቅ ዳንኤል። አብርሃም አለ አላት፣ የመኪናውን መስኮት ዝቅ አድርጎ። የግቢውን በር የከፈተችው ሴት መልስ ሳትሰጠው የብረት በሩን ወለል አድርጋ ከፈተችለት። የአብርሃም ገረዶች መምጫና መሄጃቸው አይታወቅም። እንደ አሸን ይፈላሉ፣ እንደ ጤዛ ይበናሉ። ሁሌ አዲስ ፊት፣ ሁሌ አዲስ ገረድ። ናትናኤል ፈገግ እንዳለ መኪናውን በእርጋታ እያሽከረከረ ወደ ግቢ ገባ። ናትናኤል የአብርሃምን ግቢ በተመለከተ ቁጥር የሚታወሰው ከዓመት በፊት ቤቱ ሲሰራ የነበረ አቧራና ጭቃ ነው። ያ ሁሉ አልፎ የዛሬውን አረንጓዴ መስክ ሲመለከት ይገርመዋል ከሁለት ዓመት በፊት አብርሃም ቤቱን ለመስራት ከባንክ ሊበደር ማሰቡን ሲያማክረው ያከላከለው ታሰበው አብርሃም ምን አስቸኮለ ገና ምኑንም ሳት ይዘው ቤት መስራትን ምን አመጣው ነበር ያለው ናትናኤል ካሁን በኋላ ኮ ህፃናት አይደለንም ፈጠነም ዘገየ ቤተሰብ መከተሉ አይቀርም አብርሃም ሊያስረዳው ሞከረ ቢሆንም በኋላ ከፍለ የማጨር ሰው ዳ ውስጥ ከምትገባ ለምን ትንሽ አታገስም? ብታገስ ምን ይመጣልኛል? ናትናኤል ከትምህርት ቤት ከተለየና ስራ ከጀመርን እንኳን አራት ዓመታት አለፉ እኮ። ጊዜው እኮ ይሄዳል። አንተ ራስ ካልተነቃቃህ እኮ ነገም ከዛሬ አይለይም። ዛሬ የከበደ ነገም ይከብዳል። ዛሬ አልገፋ ያለ ነገም አልገፋ ይላል። ጨክሮ መግባት ነው እንጂ እንጃ ብድር ውስጥ ግባብዬ አልመክርም። ናትናኤል እስከ መጨረሻው በአብርሃም ሀሳብ አልተስማማም ነበር። አብርሃም በሐሳቡ ጠንክሮ ከባንክ ተበድሮ ቤቱን ሰራ። ቤቱ ካለቀ በኋላ ናትናኤል ከራሱ ስንፍና ጋር እያነጻጸረ አብርሃምን አደነቀው። ዛሬ የመጣበት ትዝታ ይሄ ነበር። አብርሃም አለ ብሎ ጠየቃት፣ ድጋሜ የግቢውን በር ከፍታ ያስገባችውን የቤት ሰራተኛ። የመኪናውን በር ከፍቶ እየወረደ አሉ አለችው ሁለት እጆቿን እያፍተለተለች ከግራ ዓይኗ በላይ ግማሽ ግንባሯን የሸፈነው የሽታ ምልክት ፊቷን አበላሽቶታል። ሳጥናኤል አለ አብርሃም። የቤቱን በር ከፍቶ ወጥቶ ናትናኤልን ሲያይ በተማሪነት ዘመናቸው በናትናኤል ሸርና ተንኮል ዘወትር መሳቂያ ይሆን የነበረ አንድ ጓደኛው ናትናኤልን አሻሽሎ ሳጥናኤል ካለው ወዲያ የቅርብ ጓደኞቹ በዚያው ስም ነው የሚጠሩት። የስ አለ ናትናኤል። ከአብርሃም ጋር ወደ ቤት እየገባ ምን ነው አዲስ ገረድ? አለ ናትናኤል እያሾፈ። ተወኝ እባክህ፣ አሁንስ ራሴን እየተጠራጠርኩት ነው። ከራሴው ሳይሆን አይቀርም ችግሩ። ምስራቅንም ሰለቻት። አሁንስ እሷ ታመጣለች እኔ ያባርራለሁ፣ እሷ ታመጣለች እኔ ያባርራለሁ። እኔ እኮ ብዬ ያለው ውቃቢ ገረድ አይወድም። ናትናኤል ሳቀ። አፈር የበላ ውቃቢ ወይ ወጣ ይሰራ እንጀራ ይጋግር ብቻ ገረድ ያባረራል። ምስራቅ ደህና ነች ለመሆኑ፣ ደህና ነች አለ አብርሃም። እንደ ጸባያቸው ለናትናኤል የበረዶ አንኳሮች የገቡበት፣ ለራሱ ደግሞ አምቦ ውሃ ጠብ ያለበት ውስኪ ይዞ እየተመለሰ አሁን ነው እኮ የሄደችው። ጠብቃ ነበር ይመጣል ብያት አብረን ልነግር ነበር ውሳኔያችንን። የምን ውሳኔ? ልንጋባ ነው። ውሸትክ ነው አለ ናትናኤል፣ ከተቀመጠበት ወንበር ላይ ወደፊት ፎቀቅ ብሎ። አባቷን አሳመነቻቸው ወይስ ምን? ታሳምናችኋለች? የደረቁ ሽማግሌ አታምንም። እንዴት እንደጠላዋቸው እና፣ ምን ይሁን ነው የሚሉት ከሆነ በኋላስ? ኦ አንተ ስለ ማርገዟ ነው የምታወራው። እሳቸውን ስንለማመጥ፣ ልጁ ሊወለድ ነው። አስበው እስቲ አራት ወር አለፈ እኮ ችኮ ሽማግሌ፣ አትፍረድ አብርሃም። ሰውዬው እኮ ቅደም ተከተሉ ጠፍቷቸዋል። እንደ እነሱ ጊዜ ዛሬም እርግዝና ከጋብቻ በኋላ እየመሰላቸው ነው እኮ። ተደፈርኩ የሚሉት ልጃቸው መሆኗን አትርሳ። እንዳምን ላድርግ? ይቅርታ ጠየቅኩ? ሽማግሌ ላኩ? አብርሃም እጆቹን አወናጨፈ። ታዲያ አባቷ ሳይስማሙ ነው ልትጋቡ የቆረጣችሁት? አሁንም ማሻሉ ስታስፈራራቸው እምቢ ካልክ ያለ ሰርግ ቤቱ ገባለው፣ ስትላቸው ያኔ የጭንቅላታቸው መስራት ጀመረ፣ አለ አብርሃም ለመጀመሪያ ጊዜ ፈገግ ብሎ። ጥቅምት ላይ ልንጋባ ነው። ተመስገን ነው አለ ናትናኤል ወደኋላ ደገፍ ብሎ እየተነፈሰ። ወንድ ሽማግሌ ናቸው ግን አራት ወር ሙሉ አቃዩ፣ አለ ናትናኤል ፈገግ ብሎ። ትላንት ኮ ደውዬ እነግረዋለሁ እያልኩ ሳስብ ነው ቀድሜ የደወልከው አንተ አለ አብርሃም። ድንገት ሌላ ትዝ ያለው ነገር እንዳለ ሁሉ በነገራችን ላይ በስልክ ውስጥ እንዲያ ተዝናንተ አታውራ። አፍን የሚይዝበት መንገድ ጠፍቶ ነው እንጂ አየ፣ የኔ አካባቢ ማለት ስራዬ ጥንቃቄ ይፈልጋል። ስልክ ጥሩምባ ነው፣ ሁሉም ያዳምጠዋል። ደግሞ ስለ ሞኑሮቪያው አታሼ የማውቀው ነገር መኖሩን በምናወቅ ዝም ብዬ በግምት ነው። መቼም ጸረ ስለላ ውስጥ እየሰራ አንዳንድ ነገር አታጣም። ብቻ ለሁለተኛው ስልክ ይዛ አትስፈን። ያወራ ነው እኮ ሚስጥር አልነበረውም። የሰውየው መሰወር ከማንም የተደበቀ አይደለም። የጠየኩ ደግሞ የምታውቀው ነገር እንዳለ ነው። ይሄ ደግሞ ተራ ነገር ነው ናትናኤል። ነገሩ አንተ የምታስበውን ያህል ተራ ነገር አይመስለኝም። ብቻ እስቲ ቀጥል። አብርሃም የሚያውቀውን ከመዘርዘሩ በፊት ጓደኛው የሚለውን መስማት መምረጡ ግልጽ ነበር። በቃ ይሄው ነው እ አብርሃም ሰውየው እንዴት ተሰወረ? ለምን ተሰወረ? ያንን ያንን ነው ለማወቅ የምፈልገው ማለቴ፣ የምታውቀው በመስሪያ ቤታችሁ በኩል የደረሳችሁበት ሚስጥር እንዳለ። ናትናኤል ጓደኛውን ትኩር ብሎ ተመለከተው። ይሄው ነው የአብርሃም ድምፅ ማሾፍ የተቀላቀለበት ነበር። ይኸው አብርሃም። ናትናኤል ነገሩን ከስር መሰረቱ መጀመር እንዳለበት ተረዳ። ባለፉት ወራት ከሰላሳ የሚበልጡ ወታደራዊ አታሺዎች ወደ የሀገሮቻቸው እየጠሩ ሄደዋል። ይህ በራሱ ያልተለመደ ክስተት ነው። ባለፈው ሳምንት ደግሞ የጊኒና የሞሮኮ ወታደራዊ አታሼዎች ወደ የአገሮቻቸው ሄደው በተመለሱ በጥቂት ቀናት ውስጥ ተገድለው ተገኙ። የሚገርም ነገር የሁለቱም አሟሟት ተመሳሳይ መሆኑ ነው። ይህ ደግሞ ገዳዩ ወይም ገዳዮቹ ግንኙነት ያላቸው ያስመስለዋል። ሊሆንም ይችላል። ይህ ሁሉ ያነሰ ይመስል አሁን ደግሞ የላይቤሪያው አታሼ ድንገት ተሰወረ። ስለዚህ ናትናኤል የጠፋ የሰው ሀገር ሰው ሊያፈላልግ ቤቱን ቆልፎ ወጣ። ለምን? አብርሃም ጥርጣሬ የወረሰው መሰለ አይደለም፣ ናትናኤል በስጨት አለ። የሰውየው መጥፋት አይደለም ያን ያህል ያሳሰበኝ ነገር ግን የሰውየው መሰወር ባለፈው ሳምንት ከተገደሉት ሁለት ዲፕሎማቶችና ባለፉት ጥቂት ወራት ከተደረጉት የአፍሪካ ሀገር ኤምባሲዎች እንቅስቃሴ ጋር ግንኙነት አለው ብዬ ስላመንኩኝ ነው። ይህ ብቻ አይደለም፣ አብርሃም። በተለያዩ የአፍሪካ ባለስልጣናት ላይ ባለፉት ወራት የደረሱ አደጋዎች አጋጣሚዎች ናቸው ማለት ይከብደኛል። አብርሃም ከጎኑ ካለ አነስተኛ ጠረጴዛ ላይ የሲጋራ ፓኳ አንስቶ ለናትናኤል አንድ ሲጋራ ከጋበዘው በኋላ ለራሱም አንድ አወጣና በእርጋታ የልኮሳትን ሲጋራ ሁለቴ ስቦ ናትናኤልን ትኩር ብሎ ተመለከተው። ናትናኤል፣ አለ ድንገት፣ በጣትህ ልትጠነቁለው የማይገባህን በክንድህ እያቦካህ ነው። ምን ማለት ነው? ምን እያደረክ እንደሆነ አለቆች ያውቃሉ፣ በደንብ እንደውም፣ አለቃይ ናቸው። ከዚህ ጉዳይ ጋር የተያያዘ አንድ ወረቀት እንዳዘጋጀ ጠየቁኝ። እንቆቅልሹን እንድፈተው ይፈልጋሉ። ፈገግ አለ አብርሃም። ናትናኤል እንቆቅልሹን እንኳን አንተ ተከታትለ የምትፈተው አይነት አይመስለኝም። ለምን? ናትናኤል አይኖቹን አጥብቦ ጓደኛውን ተመለከተው። ሰውየው ሞቷል አይደል? አልሞተም። ቢሞት ይቀል ነበር ለሁላችንም፣ ግን አልሞተም። አለመሞቱም ነው ሁሉን ረፍት የነሳው አለ አብርሃም፣ የሲጋራውን ጭስ ከተናገራቸው ቃላት ጋር እየለቀቀው አልገባኝም። ናትናኤል ትግስት አጣ። ናትናኤል፣ በተለያዩ የአፍሪካ ከተሞች ስለደረሱ አደጋዎች ለመተንተን በቂ መረጃ የለኝም። ወደኛዋ አዲስ አበባ ስንመለስ ደግሞ ቀደም ሲል የተለያዩ የአፍሪካ ኤምባሲዎች ለምን የወታደራዊ አታሻዎቻቸውን ወደ የአገሮቻቸው እንደጠሩ አላውቅም። ባለፈው ሳምንት ስለሞቱትም የጊኒና የሞሮኮ አታሻዎች ቢሆን ከሬሳዎቻቸው አጠገብ ከተገኙት ቀለዎችና ጥይቶች ከፈጠሩት ቁስል ተነስተን ሁለቱንም ሰዎች የተገደሉበት መሳሪያ በግብጽና በታንዛኒያ ውስጥ ከሚሰሩ ሁለት ተዛማጅ ባለ ሰባት ሚሊሜትር ሽጉጦች የተተኮሱ ናቸው ብለን ስላመን ግድያዎቹ የተያያዙ ቢመስሉም ምክንያቱ ለእኛም ገና ግልጽ አልሆነልም። ስለ ላይቤሪያው አታሸ ግን መጠነኛ እውቀት አለኝ። ቢሆንም የምነግርህ ሁሉን አይደለም። የምነግርህም ቢሆን ለአንተ እንጂ ለአለቃህ በምታቀርበው ሪፖርት ውስጥ የሚገባ አይደለም። ናትናኤል በመስማማት ራሱን ነቀነቀ። ሰውየው አዲስ አበባ በሚገኘው የላይበሪያ ኤምባሲ እንዲሰራ ተመድቦ ከመጣ ስድስት ዓመት ሆኖታል። ናትናኤል በመስማማት ጭንቅላቱን ነቀነቀለት። አብርሃም ቀጠለ እና ከሶስት ዓመታት በፊት ነበር ሰውየው የአገሩን ምስጢር ለእንግሊዝ የስለላ ድርጅት አሳልፎ እንደሚሰጥ የደረስንበት። በጊዜው የሚያስተላልፋቸውን መረጃዎች በመሀል እየጠለፍን እየቀዳን እናስተላልፍ ስነ ነበርና መረጃዎቹ ጸረ ኢትዮጵያ ገጽታ የሌላቸው መረጃዎች ስለነበሩ፣ በተለይም ሰውየው በገዛ አገሩ ሁኔታ ላይ እያተኮረ ስለነበረ፣ ማስረጃዎች ብቻ እየሰበሰብን የምንጠቀምበት ጊዜ እስኪመጣ ድረስ በትዕግስት መጠባበቅ መረጥን። እንዴት ደረሳችሁበት? ናትናኤል ጠየቀ። አላስችል ብሎት የቅብብሎሹን ሰንሰለት መስበር ነው ዋናው ነገር አየህ፣ ሰውየው ለጥቅም ሲል በገዛ ሀገሩ ላይ የሚሰልል ስለሆነ በሀገሩ ኤምባሲ ውስጥ ከሚሰሩ የሀገሩ ሰዎች ራሱን መጠበቅ ነበረበት። ይህ ደግሞ በዙሪያው ባሉ ጥቂት ኢትዮጵያውያን ላይ እንዲደገፍ ገፋፍቶታል። አብርሃም የጨረሰውን ሲጋራ በመተርኮሻው ውስጥ አጠፋና ንግግሩን ቀጠለ። እዳ የሰረቀውን መረጃ ከቀረጥ ነጻ ከሆኑ ሱቆች በሚገዛቸው የውስኪ ጠርሙሶች ውስጥ እየደበቀ በኤምባሲ ውስጥ በሹፌርነት ለሚያገለግል ኢትዮጵያዊ ያቀብላል። በርካታ ዲፕሎማቶች ሕገወጥ ንግድ መፈጸማቸው የተለመደ የተለመደና የአደባባይ ሚስጥር በመሆኑ ለሰውየው ጥሩ ከለላ ነበር። ሹፌሩ ሁኔታውን አያውቅም? ናትናይል ጠየቀ። ለእሱም አው ውስኪ ብሎ ነው ጠርሙሶቹን የሚሰጠው። መረጃ እንዳያዙ አይነግረውም። ግን ሹፌሩ ያውቃል። ማወቅ ብቻ ሳይሆን የእኛ ሰው ነው በሱ በኩል ነበር መረጃዎቹን የምንጠልፈው። እሺ አለ ናትናይል በመቀመጫው ላይ ወደፊት ፎቀቅ ብሎ እየተቀመጠ፣ እና ሹፌሩ የውስኪዎቹን ጠርሙሶች በታዘዘው መሰረት ወስዶ ቤላ የመጠጥ ቤት ላላ ሴት ያስረክባል። እሷ ደግሞ የተለየ ምልክት ያለበትን መረጃ የያዘውን የውስኪ ጠርሙስ ለይታ ታስቀምጥና የእንግሊዝ ስለላ ሰዎች እንደመጡ ታስረክባለች። ሴትዮዋም ታውቃለች ማለት ነው አሳምራ። ማወቅ ብቻ አይደለም፣ ከዛም ታልፋለች። አየህ ሴትየዋ ፈላሻ ነች። ከጥቂት ዓመታት በፊት ኢትዮጵያና እስራኤል የዲፕሎማቲክ ግንኙነታቸውን እንዳደሱ በየጊዜው ፈላሾች የኢትዮጵያ ይሁድ እየተባሉ ወደ እስራኤል እንዲሄዱ ተፈቅዶላቸው ስለነበር እሷም ወደ እስራኤል ሄዳ ነበር። ነገር ግን ብዙ ሳትቆይ በአመቷ የእስራኤል ፓስፖርቷን ይዛ ተመለሰችና ቤላ መጠጥ ቤት ከፍታ ተቀመጠች። ስለዚህ ከላይቤሪያው ሰላይ የምታገኘውን መረጃ ለእንግሊዙ ኤምአይ ስድስት ከማሳለፏ በፊት የእስራኤል የስለላ ድርጅት ሞሳድ ሳያገኘው የሚቀር አይመስለኝም ታዲያ ምንድን ነበር የምትጠብቁት አትይዙትም ነበር እጅ ከፍጅ ናትናኤል ኮስተር አለ ለምን ምን አደረገና አንድን ሰላይ ስለላ ስላካሄደ ብቻ ተንደርድረ አትይዘውም በመጀመሪያ ደረጃ የሚያስተላልፋቸው መረጃዎች ኢትዮጵያን የሚጠቅሱ አልነበሩም እርግጥ አልፎ አልፎ ብቻ አዎ ግን ጉዳት የሚያደርሱ አልነበሩም ሁለተኛ ነገር ሰውየው ሳንጠይቀው የሚያጎርፍልንን መረጃ የእሱንም መኖር እንፈልገዋለን። አየህ፣ እሱን ማስያዝ ወይም መያዝ ማለት የምትታልብ ላምህን አርደ መብላት ማለት ነው። ገና ብዙ ልታልባት ስችል። እሺ በል ቀጥል አለ ናትናኤል። ሁኔታው ከጠበቀው በላይ እየተወታሰበበት ሲመጣ ዝም ብሎ ማዳመጡን መርጦ እንዳልኩ ሁኔታውን መሀል ላይ በሰነቀርነው ሹፌር አማካኝነት እየተከታተልን ተጠባበቅን። ታዲያ ባለፈው ወር አታሸው ወደ ሀገሩ ሲጠራ ተጋልጦ እንደሆን ብለን ሰግተን ስለነበር ብዙ ጥያቄዎች ተከተሉ። አንደኛ በሰውየው ምትክ ሌላ ሰው ከተተካ የእሱ ጠቃሚነት ሊቀር ሆነ። በግልጽ ካስፈራራ ነው ደግሞ ምናልባት ተመልሶ ቢመጣ እንኳን ለመለመዱት የእንግሊዝ ሰዎች መጋለጡን ስለሚያሳውቅ አሁንም ጠቃሚነቱ ሊደርቅ ነው። ከብዙ ውጣውረድና ክርክር በኋላ ሰውየውን ቀርበን ላለማነጋገርና ከተመለሰ ስራችንን እንደ ቀድሞ ለመቀጠል አገሩ እንደሄደ ከቀረም ሞኖሮቪያ ባሉ የእኛ ሰዎች አማካኝነት ቀርበን ስለፈጸመው ወንጀል የምናውቅ መሆናችንን ገልጸን ግንኙነታችንን በማስገደድ ና በማስፈራራት ቢሆን ለመቀጠል ወሰን። ለምንድን ነው ግንኙነትን የፈለጋችሁት? ከሄደ ሄደ ግልግል ናትና ይል ጠየቀ። የቱን ግንኙነት ከእሱ ጋር ያላችሁና ከላይቤሪያው አታሼ ተገረመ አብርሃም። ይጠቅመናል ሰውየውን መዳፋችን ውስጥ ማቆየታችን። ይህ የአንድን የስለላ ድርጅት ወኪል በስውርም ሆነ በማስገደድ ተቆጣጠርከው ማለት በኋላ ያለውን የስለላ ድርጅት በተወሰነ ደረጃ ተቆጣጠርከው ማለት ነው። ጆሴፍ ካልቨርትን በነገራችን ላይ ስሙ ካልቨርት ነው እና ካልቨርትን ተቆጣጠርን ማለት ስለ ሞንሮቪያ ሊሰጠን የሚችለውን ሁሉ ከማግኘታችን በተጨማሪ የእንግሊዝን የማይ ስድስት ምናልባትም የእስራኤልን ሞሳድ እንቅስቃሴ ጫፍ ያዝን ማለት ነው ገባኝ ገባኝ ናትናኤል ራሱን በመስማማት እየነቀነቀ ሰዓቱን ተመለከተ ስድስት ሰዓት ከአስር አብርሃም ለምን ወተን ምሳችን እየበላን አንጫወትም ጥሩ አለ አብርሃም ከመቀመጫው እየተነሳ ከቤት ወጥተው በናትናኤል መኪና ከግቢ ሲወጡ አብርሃም የመኪናውን መስኮት ዝቅ አደረገና የሚፈልገኝ ሰው ከደወለ ገላውን እየታጠበ ነው በይ ወጥቶ አላት። በይ አላት የግቢውን መዝጊያ ከፍታ የያዘችውን ሰራተኛ። እሺ አለች፣ የግቢውን በር በሁለት እጆቿ እንደያዘች ናትናኤልና አብርሃም ከግቢ እንደወጡ የአብርሃም ሠራተኛ የግቢውን በር ዘግታ በጥድፊያ ወደ ዋናው ቤት ተመለሰች። ወደ መኝታ ክፍሏ ገብታ አነስተኛ ሻንጣ መሰል የሬዲዮ መልእክት ማስተላለፊያ መሳሪያዋን ከፈተቻት። ሃሎ፣ ሃሎ፣ ሃሎ፣ ሃሎ፣ ቆንጆዎቹ ቡድን ረ 06 03 ስድስት ሰዓት ከ13 ናትናኤል ከሚባል ሰው ጋር ወጥቷል። ከአምስት ከ ከ20 ጀምረው ሲያወሩ ነው የቆዩት እጁን በሰዓቱ ልካለሁ። ጨርሻለሁ። የሬዲዮ ማስተላለፊያዋን ዘግታ ከቦታው መልሳ ወደ ሳሎኑ ክፍል ተጣደፈች። ጥግ ወዳለው አረንጓዴ ሶፋ ሄደችና በርከክ ብላ ከወንበሩ ስር አነስተኛ የድምፅ መግጃ አውጥታ ወደ መኝታ ቤቷ ተመለሰች። ናትናኤልና አብርሃም ከልደታ ተነስተው ሜክሲኮ አደባባይ እስኪደርሱ አልተነጋገሩም። ፖሊስ ሆስፒታልን አለፍ እንዳሉ አብርሃም የኋላ መመልከቻ መስታወቱን ወደ ራሱ እያስተካከለ ብጠቀምበት ይከፋል አለ። ለምን? ምን ይሰራላል? አለ ናትናኤል። ጓደኛውን ለአንድ አፍታ ተመልክቶ የመረጃው መስሪያ ቤት አባል ከሆንኩ ጀምሮ የሚሄድበትን ብቻ ሳይሆን የመጣውበትንም መንገድ መመልከት ተምር ያለው አለ አብርሃም እየሳቀ እንዳሳ እንዴት? ምኑን ታየዋለህ የመጣበትን መንገድ? ናትናኤል የጓደኛው ነገረ ስራ ሁሉ አለወትሮው ግራ የሚያጋባ ሆነበት። አብርሃም አልመለሰለትም፣ ብቻ ፈገግ አለ። ፈገግ አይኖቹ ግን ገና ከቤት ሲወጡ ራቅ ብሎ ከመንገድ ዳር ቁሞ በነበረው በኋላም በሩቅ ርቀት በሚከተላቸው ነጭ ሲትሮይን መኪና ላይ ነበር። ሜክሲኮ አደባባይን ዙረው ወደ ብሔራዊ ቲያትር ሲያቀኑ አብርሃም አሁንም በኋላ መመልከቻው መስታወት ተመለከተ። ነጩ ሲትሮይን በተመሳሳይ ርቀት ተከትሏቸዋል። ናትናኤል መኪናውን ዋቤ ሸበሌ ሆቴል ለማቆም በረድ ሲያደርግ፣ ቀጥል ቀጥል ናትናኤል፣ ትንሽ ዞር ዞር እንበል መቀመጡ ሰልችቶኛል፣ አለ አብርሃም አይኖቹን ከኋላ ከሚከታተላቸው ነጭ ሲትሮይን ላይ ሳይነቅል። በል ቀጥልልኝ እንጂ አለ ናትናኤል፣ ጓደኛውን ዞር ብሎ እየተመለከተ። አብርሃም ልቡ ሌላ ቦታ ሄደ መሰለ። አዎ፣ ምን ብዬ ነበር ያቆምኩት? ሰውየው ወደ አገሩ ተጠራ ብለህ ነበር፣ አለ ናትናኤል ቀልጠፍ ብሎ። አዎ፣ እና ሰውየው ወደ አገሩ ሲጠራ እንዳልኩህ ፈርተን ነበር። ግን ብዙም ሳይቆይ ከሁለት ሳምንታት በኋላ ወደ አዲስ አበባ ተመልሶ መደበኛ ስራውን ቀጠለ። እኛም እንደ ወትሮ ክትትላችንን ተያያዝ ነው። ሆኖም አንድ አዲስ ነገር ተፈጠረ። ሰውየው እንደ በፊቱ መረጃዎችን በውስኪ ጠርሙሶች ውስጥ እየደበቀ ማስተላለፉን ትቶ በተደጋጋሚ በሚከራያቸው የሆቴል ክፍሎች ውስጥ ከእንግሊዝ የስለላ ሰዎች ጋር በቀጥታ መገናኘቱን ተያያዘ። ከሰዎቹ ጋር በቀጥታ መገናኘቱ ለእርስዎ አደገኛ አይሆንም? ናትናኤል በመገረም ጠየቀ። ለእኛም እንቆቅልሽ የሆነብን ነበር ለወትሮው ጠንቃቃ የነበረ ሰው መንቀዥቀዥ አበዛ። አልፎ ተርፎ በስልክ ቀጠሮ እስከ መለዋወጥ ደረሰ። አንድ አይነት ጭንቀት ውስጥ እንደወደቀ ከሁኔታው ለመረዳት ከባድ አልነበረም። አለቅጥ መጠጣቱም ሌላ አዲስ ጸባዩ ነበር። መሸ አልመሸ ብሎ ቤቱ ይገባ የነበረ ሰው ካዛንቺስ አንድ ሆቴል ካላት ወዳጁ ቤት ሲጠጣ አምሽቶ እዛ ያድር ጀመር። ሁኔታው ግራ ጋብቶን ይበልጥ ተደራጅተን ሁኔታውን ለመከታተል ስንዘጋጅ ድንገት ተሰወረ። አብርሃም ከደረት ኪሱ ሲጋራ አውጥቶ አፉ ውስጥ ሻጠና ለናትናኤል እየጋበዘው የመኪናውን የሲጋራ ማያያዣ ተጫነው። በቃ አለ ናትናኤል። አብርሃም ከዘረጋለት የሲጋራ ፓኮ ውስጥ አንድ ሲጋራ መዞ አፉ ውስጥ እየሰካ በቃ አብርሃም ፍም በመሰለው የሲጋራ መለኮሻ ሲጋራውን እየለኮሰ በኋላ መመልከቻው መስታወት ውስጥ ተመለከተ። ነጩ ሲትሮይን አሁንም እየተከተላቸው ነው። እና ተሰወረ ብላችሁ ተዋችሁት ማለት ነው? ናትናኤል አብርሃም ባቀበለው ሰዓት ሲጋራውን እያቀጣጠለ ተገርሞ ጠየቀ። የነገሩን ክብደት ይበልጥ እየተረዳን የመጣ ነው እጅግ ዘግይቶ ነበር፣ አለ አብርሃም በረጅሙ ተንፍሶ። እንዴት? ናትናኤል ትግስት አጣ። ቆይ እየነገርኩ እኮ ነው። ሰውየው እንደተሰወረ በመጀመሪያ ሞቷል ማለት የተገድሏል የሚለው መላብት ነበር ጠንክሮ የታየን ስለዚህ በተለይ ማን ሊገድለው ይችላል በሚለው ጥያቄ ላይ አተኮርም የእሱንም ጉዳይ ቀደም ሲሉ ተገድለው ከተገኙት ከጊኒና ከሞሮኮ ወታደራዊ አታሽዎች ጋር ደመር ነው አልሞተም አይደል ናትናኤል ፊቱን መልሶ ጠየቀ አልሞተም አብርሃም ሲጋራውን ማጋ አድርጎ ጭሱን በረጅሙ ለቀቀው እንዴት ምን ማረጋገጫ አገኛችሁ እዙ አካባቢ ያለው ወኪላችን አየው። የት? ካዛንችስ። ከወዳጁ ቤት የሴት ልብስ ለብሶ ድሪያ ተከናንቦ በስርቆሽ በር ሲወጣ አየው። ከዛስ? ናትናኤል መኪናውን በቸርችል ሽቅብ እያሽከረከረ ጠየቀው። ወኪላችን ሪፖርቱን እንዳቀረበ ሰዎች አሰማርተን ሀያ አራት ሰዓት አካባቢውን መከታተል ያዝን። እሱም ብቻ ሳይሆን ወዳጁንና መጠጥ ቤቱ ውስጥ የሚሰሩትን ሁሉ አንድም ሳይቀር የማያቋርጥ ክትትል እናደርግባቸው ጀመር። እሺ። ያለማቋረጥ ለሳምንታት ያህል ስንከታተል ቆየን፣ ግን ምንም ፍንጭ ማግኘት አልቻልንም። ሆኖም ሰውየው አለመሞቱን ሁላችንም ተማምነንበት ስለነበር ክትትላችንን ለማጠናከር ወሰን። ያን ጊዜ ድንገት ክትትሉን እንድናቋርጥና ሰውየው ስለመሞቱ የሚገልጽ ሪፖርት እንድናቀርብ ከበላይ ታዘዝን። ሰውየው ሳይሞት ያ ነው እኮ የሚገርምህ ሁኔታውን ለማስረዳት ብንሞክርም ትዕዛዙ በድጋሜ ከማስጠንቀቂያ ጋር ተላለፈልን። ለጊዜው ጭቅጭቅ መፍጠር ስላልፈለግን የተጠየቅነውን ሪፖርት አስተላለፍን። ሞተ ብላችሁ የፈለጉት ሱኗ ሞተ ብለን አስተላለፍን። ግን የሚያሳዝን ሌላ ስህተት ፈጸምን። ምን ሞቷል የሚለውን ሪፖርት ካስተላለፍን በኋላ በግላችን ሁለት ሰዎች ክትትሉን እንዲቀጥሉ አሰማራን አለ አብርሃም። በኋላ መመልከቻው መስታወት እየተመለከተ ሲትሮይኗ ትከተላችኋለች። ፈገግ አለ። እና ስህተቱ ምኑ ላይ ነው? ናትናኤል ጠየቀው። ሁለቱን የክትትል ሰዎች ባሰማራን በሦስተኛው ቀን አንደኛው ሰዋችን በስለት አርዶ እዛው ካዛንቺስ ቱቦ ውስጥ ተጥሎ ተገኘ። ናትናኤል በድንጋጤ ፊቱን አጨማዶ ጓደኛውን ተመለከተው። ሰዋችንን አርዶ የጣለው ሰው ወይም ቡድን ማን እንደሆነ ግልጽ ባይሆንልንም ግድያው ከክትትሉ ጋር የተያዘ እንደነበረ ስለተረዳን ያሰማራነውን ሁለተኛ ሰው ክትትሉን በፍጥነት እንዲያቋርጥ አደረግን። እሺ። ናትናኤል ፊቱን እንዳጨማደደ ጓደኛው ፊት ላይ አፍጥጦ ቀረ። እያየን እንደ አንዳንድ ጋጭ በቃ ይኸው ነው አለ አብርሃም። ሌላ ሲጋራ ባለቀች ሲጋራው እያያያዘ እና በቃ ተዋችሁት ተዋችሁት የገዛ ሰራተኛችሁ ተገድሎ አንተ ብትሆን ምን ውሳኔ ትሰጥ ነበር? ሰው ጨምሮ መከታተል ነው። ናትናኤል በስጨት አለ። በማን ትእዛዝ? በገዛ ራስህ። አብርሃም የብስጭት ሳቅ ሳቀ። ሁኔታውን በሚገባ የተረዳ ነው አይመስለኝም፣ እንጂ ናትናኤል በሳት እየተጫወት ነው። የተሻለው ምርጫ ምን እንደሆነ ልንገርህ። ምንድን ነው መተው ነው። አንተንም የሚመክር ነገር ቢኖር ይህን ነገር ማነፍ ነፍህን ትተህ በሰላም ስራ እንድሰራ ነው። የተለመደው ግትርነትና ቅልጥፍና እዚህ ላይ የሚጠቅም አይመስለኝም። አብርሃም እየሰራ ያለሁት እኮ ስራዬን ነው። አንተ ነገሩን እርግፍ አድርገልተው ልተው፣ የወሰንከው እኮ አለቆች ስላስፈራሩ ነው። የኔ አለቃ ግን የሚገፋፋኝ ፍሬ ያለው ነገር ይዤ እንድመለስ ነው። ገባ። እንግዲያው አለቃህም እንዳንተ አይናቸው ተሸብቧል። ማኑ አይናችንን? የሸበበው ናትናኤል የጓደኛውን አነጋገር አልወደደውም። አብርሃም አልመለሰለትም። አይኖቹን በኋላ መመልከቻው መስታወት ላይ ተክሎ ፈገግ አለ። ነጯ ሲትሮይን ናትናኤል፣ እውነቱን ልንገርህ፣ በጣም ነው የራበኝ። እጋብዛለሁ።